የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። ጦርነቱ እንዲቆም ጊዜያዊ መንግስት ሊቋቋም እንደሚችል ተገለጸ። አቶ ታዬ ደንደአ በብርቱካን ዶክመንተሪ ዙሪያ አቋማቸውን ገለጹ። ለፋናና ለፖሊስም ጥያቄዎችን አቅርበዋል። አምስት የኢቢኤስ የቴሌቪዥን ጣቢያ ሠራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። ነብዩ ኢዩ ጩፋ ከአገልግሎት ታገደም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 አቶ ታዬ ደንደአ በብርቱካን ዶክመንተሪ ዙሪያ አቋማቸውን ገለጹ። ለፋና ና ለፖሊስም ጥያቄዎችን አቅርበዋል። ከሰሞኑን አሰቃቂ ታሪኳ በኢቢኤስ ቴሌቪዥን በዶክመንተሪ የቀረበላት ብርቱካን ተመስገን የማህበራዊ ሚዲያውንና የፖለቲከኞችን አእምሮ ተቆጣጥራለች። ከዩኒቨርሲቲ እስከ ፖሊስ፣ ከሚኒስትሮች እስከ ክልል ባለስልጣናት ና ሚዲያዎች ሳይቀር ማነኛ አጀንዳ አድርገው እስከ ትናንት ምሽት መግለጫ እየሰጡበት ይገኛሉ። የመንግስት ልሳናት የሆኑት ኢቢኤስ እና ፋና ከልክ ያለፈ ሽፋን መስጠታቸውም እውነቱ ብርቱካን እና ኢቢኤስ ጋር ያለ አስመስሎታልም ተብሏል። በኢህአዲግ ዘመን ጅሃዳዊ ሀረካትን የመሳሰሉ ዝነኛ የፍረጃ ዶኩመንተሪዎችን ያዘጋጁት ሚዲያዎቹም ዛሬም የለመዱትን እያስቀጥሉ ሊሆን ይችላል የሚሉ ሀሳቦች በማህበራዊ ሚዲያ እየተዘዋወሩ ይገኛል። በቅርቡ በፖለቲካ ታስረው የወጡት የህዝብ ተመራጩና የህግ ባለሙያ አቶ ታዬ ደንደአም በብርቱካን ዙሪያ በፋና የተሰራውን ዘጋቢ ፊልም ከተመለከቱ በኋላ ጥያቄዎችን አንስተዋል። ፋና ብሮድካስቲንግ በብርቱካንና በኢቢኤስ ጉዳይ ላይ የሰራውን ዶክመንተሪ አይቻለሁ። በሌሎች ቻናሎችም ተላልፎ ሊሆን ይችላል። ዓላማው ህዝብ በሐሰተኛ መረጃ እንዳይደናገር እውነቱን የማውጣት ጥረት እንደሆነ ተገልጿል የተባለው ከልብ ከሆነ ለህዝብና ለእውነት በዚህ ፍጥነትና ጥልቀት መቆርቆር የጀግንነት ኒሻን ይገባው ይሆናል። ችግሩ የማጣሪያ ጥያቄዎች መኖራቸው ነው። በዚህ ጉዳይ እንደግልም ግልም እንደ ህዝብም ብዙ ማለት ይቻላል። ለአሁኑ አምስት ነጥቦችን ብቻ እንመልከት። መጀመሪያ የጎደሉ የዶክመንተሪ ክፍሎችን መፈተሽ ነው። ብርቱካን ተመስገን ህዝብን ለማሳሳት በሴረኞች ተመልምላ የሐሰት ድራማ መተውኗን ከዶክመንተሪው ሰምተናል። ፖለቲካ ቁማር መሆኑ በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸገር ቢሆንም ሴራውን ሸርቧል የተባሉ ሰዎችም ተጠቅሰዋል። ሊመለሱ የሚገባቸው ጥያቄዎች ግን አሉን። በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈለጋቸው? ድራማ ቢያስፈልግስ በተለያየ ምክንያት ህይወት ተብላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈር ተመረጠች? የኢቢኤስ ጋዜጠኞች የድራማው አካል ከሆኑ ቢያንስ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን ባየር ላይ አዋሉ? ሌሎች ጥያቄዎች፣ ብርቱካን ድራማውን በትክክለኛ ስሟ ከመተወን ፈንታ ከደምቢዶሎ ዩኒቨርሲቲ መታገታቸው ከተነገረላቸው ተማሪዎች የአንዷን ስም ለምን አልተጠቀመችም? ከትወናው በፊት የብርቱካን ስልክ ተጠልፎ ከሆነ ለምን ድራማው ከተጋለጠ በኋላ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምፃቸውን አስቀዱ? ይህን ቀላል ነገር መገመት አቅቷቸው ነው ወይስ ለዶክመንተሪው ግብዓት ለመጨመር ይሆን? ብርቱኳን ህይወቷ አደጋ ላይ መሆኑ ተነግሯት ስልኳን ጥላፋኖች ወዳሉበት እንድትሸሽ ሲነገራት ምንን ተማምና ሳትሸሽ ቀረች? የአካውንቲንግና የፋይናንስ ዲግሪ ያላት ብልሴት ማምለጥ አቅቷት ይሆን? የተከበረ ትዳርና የተመቻቸ ኑሮ የነበራት ብልጧ ብርቱካን ለትራንስፖርት የሚሆን አምስት ሺህ ብር እንኳን ሳትቀበል ሕይወቷን ለምን ለአደጋና ለውርደት አጋለጠች? እነ መዓዛ መሐመድ ሲደውሉላት ድምጿ እጅግ መደንገጧን የሚያሳብቅባት ብርቱካን ዶክመንተሪው ላይ እንዴት ተረጋጋች? በፊቷ ላይ ሐፍረትና ጸጸት የማይታይባት ለምን ይሆን? የነ ብርቱካን ቤት ውስጡ በዶክመንተሪው ታይቷል። ትወናውንና ዶክመንተሪውን በአግባቡ ለመረዳት እነዚህ ቁልፍ ጥያቄዎች መመለስ ያለባቸው ይመስለኛል። ጥያቄዎቹን በትክክል መመለስ ማን ለምን ትወናውን እንደሰራ ጥቆማ ይሰጣል። አደናጋሪውና የድራማው ባለቤትም ይታወቃል። ጥያቄዎቹ ካልተመለሱ ግን ዶክመንተሪው ከትወናው በላይ ህዝብን ያደናግራል። በተለይም በሀገራችን የተንሰራፋውን አሰቃቂ ሴቶች ጥቃትን ለመሸፈን የታሰበ ድብቅ ነገር ሊኖርም ይችላል። ይህ ከሆነ ደግሞ በትወናው ሂደት ላይ የሚና መለዋወጥ ይኖር ይሆናል። ሁለተኛ ወንጀልን መርምሮ ተጠያቂነት ለማስፈን የተደረገው ጥረትን ይመለከታል። በማንም ላይ የትኛውም አይነት ወንጀል ቢፈጸም በፍጥነት መርምሮ ተጠያቂነትን በማረጋገጥ ውጤቱን ለህዝብ ይፋ ማድረግ ይገባል። ከዚህ አንጻር ፖሊስና ፋና የሰሩት ይበረታታል። ውስጡን ለቄስ ብለን ብርቱካንና ኢቢኤስ ሀሰተኛ መረጃን አሰራጭተው ከሆነ በልኩ ሊጠየቁ ግድ ይላል። ዋናው ጥያቄ ግን ህዝብ እንዳይደናገር አስቦ የብርቱካንን እና የኢቢኤስን ጉዳይ መርምሮ እውነቱን ለማውጣት ከብርሃን በላይ የፈጠነው ፖሊስ እና ሚዲያ በከረዩ አባገዳዮች ላይ በመንግስት የተፈጸመውን የጦር ወንጀል መርምረው እውነቱን ለህዝብ ማሳወቅ ለምን አቃታቸው? በነገራችን ላይ ፋና በከፍተኛ ግፍ ስለተረሸኑት የከረዩ አባገዳዮች ዜና ሰርቶ ያውቃል። በሜታ ወልቂጤ ተደፍራና ተገር ላይ የተሰቀለችው ህፃን ሲምቦ ብርሃኑ ጉዳይ ተመርምሮ ጉዳዩን ለህዝብ ተገልጿል። ወይዘሪት አያንቱ ተስፋሁን በቅርቡ በነቀምት ከተማ ተገር ላይ መገኘቷ የምርመራና የሚዲያ አጀንዳ ሆኗል። ፖሊስ እና ፋና በሲምቦ ብርሃኑና በአያንቱ ተስፋሁን ጉዳይ ያልፈጠኑት ለምን ይሆን? ሐሰተኛ መረጃን ከማሰራጨት በላይ እጅግ የከፋ ወንጀሎች ተደበስብሰው አልቀሩም? የብርቱካንና የኢቢኤስ ጉዳይ በዚህ ልክ ፍጥነትና ግልጽነት ያገኘው ለምን ይሆን? ለእኛ ያልተገለጸ ሌላ እውነት ሊኖር እንደሚችል መገመት አይከፋም ለማለት ነው። ሶስተኛው፣ መታገትና መደፈር ለኢትዮጵያውያን ሴቶች አሁን ላይ እንግዳ ለመሆኑ ነው። በቅርቡ እንኳን በሰሜን ሸዋ አሊ ዶሮ አካባቢ ሴቶች የሚገኙበት አንድ አውቶቡስ ሙሉ ዜጎች መታገታቸው በቢቢሲ ሳይቀር ተዘግቧል። እነዚህ ዜጎች ያሉበት አይታወቅም፣ እየተደፈሩም ሊሆን ይችላል። ለፋናና ለፖሊስ ግን የምርመራ አጀንዳ አልሆነም። ከዚህ ቀደም በኦሮሚያ በአማራ፣ በትግራይ፣ በደቡብና በሌሎች ቦታዎችም በእህቶቻችን ላይ ዘግናኝ የመደፈር ወንጀሎች ሲፈጸም ነበር። በኢቢኤስ የቀረበው የብርቱካን ታሪክ እንደ ተባለው ትወና እንኳን ቢሆን እንደ ሀገር አሁን ካለንበት ተጨባጭ ሁኔታ አንጻር ከእውነት የራቀ አይደለም። ከዚያ የባሱ ከባባድ ወንጀሎች በጸጥታ አካላት ሳይቀር ሲፈጸሙ አይተናል። እንዲህ አይነት ኢሰብአዊና አስነዋሪ ወንጀሎችን ስንመለከት እንደ ሕዝብ መተባበር ሲገባን በብሔር ወይም በሌላ ምክንያት ከፋፍሎ ምን ያነታርቀናል? ያንዳችን ቁስል እንዴት ለሌላችን መዝናኛ ይሆናል? ደግሞ ግለሰብ ወይም ወንጀለኛ ቡድን በጭካኔ ለሚፈጽመው ጥፋት ብሔር በምን ሒሳብ ይጠየቃል? ከህግ አኳያ አንድ ሰው የሚፈጽመው ወንጀል ወንድሙን እንኳን እንደማይመለከት ይታወቃል። እንደ ህዝብ የጅምላ ፍረጃ ላይ ራሳችን መፈተሽ ያለብን ይመስለኛል። ባልተገባ ጉዳይ መፈራረጃችንና መነታረካችን በኪሳራችን ለሚያተርፉ ቁማርተኛ ብቻ ይጠቅማል። አራተኛው ፋና ብሮድካስቲንግ በሐሰተኛ መረጃ ላይ የያዘውን አቋም ይመለከታል። በብርቱካን ጉዳይ ዶክመንተሪ የተሰራው ህዝብ በሐሰተኛ መረጃ እንዳይደናገር መሆኑ ተነግሮናል። በእውነት ይህ ግልጽነት የመፍጠር ተግባር እንደ ፋና ካሉ ሚዲያዎች ይጠበቃል። ይሁንና ታህሳስ አንድ ቀን 2016 ሌሊት ከታሰርኩ በኋላ ፋና አቶ ታዬ ደንደአ ይሁን እና ታህሳስ 1 ቀን 2016 ዓ.ም ሌሊት ለሊት ከታሰርኩ በኋላ ፋና አቶ ታዬ ደንደአ ኦነግ ሸኔን በቤቱ በመሸሸግ ሰዎችን ሲያሳግት ነበር የሚል ሐሰተኛ መረጃ ለህዝብ አስተላልፏል። ይህ ውሸት እንደ ህዝብ ተወካይነቴ ስሜን ከማጠል እሸቱ ባሻገር ሕዝቡን አደናግሯል። ፋና በኋላ በሰብአዊ መብቶች ኮሚሽን ሲጠየቅ ከጸጥታ ግብረ ኃይል ተዘጋጅቶ የመጣውን አነበብኩ እንጂ ሐሰተኛ መረጃውን እኔ አላዘጋጀሁትም ብሏል። እውነቱ ከታወቀ ወዲህም ማስተባበል ቸግሮታል። ያኔ ሆን ብሎ ህዝብን ለማደናገር ሐሰተኛ መረጃን ሳያጣራ ተቀብሎ ያሰራጨውና በኋላ እንኳን ስህተቱን ለማስተባበል የተቸገረው ፋና ዛሬ ህዝቡ እንዳይደናገር ሐሰተኛ መረጃን ለመከላከልና ኢቢኤስን ለማጋለጥ በብርሃን ፍጥነት ረጅም እና ረቂቅ ዶክመንተሪ የሰራው በምን ፎርሙላ ነው የራሷን አሮባት ያስብላል። አምስተኛው እጅግ መሰረታዊ የጋራ ችግሮች እያሉብን መከፋፈላችንን ይመለከታል። ከብልጽግና አውሮፕላን ውጪ ያለን ሰዎች በዋጋ ግሽበቱ ምክንያት መኖር ቸግሮናል። ባለፈው ሳምንት ብቻ ነዳጅ በሊትር 11 ብር ገደማ ጨምሯል። ይህ ችግር አማራ፣ ኦሮሞ፣ ትግራዋይ፣ ሲዳማ፣ ሶማሌ፣ አፋር፣ ወላይታ፣ ጋሞ ወይም ሙስሊም፣ ክርስቲያን ብሎ ሳይለይ ሁላችንንም ይጎዳል። የሰላም መደፍረሱን በተመሳሳይ የሁላችንን ህይወት ይነካል። ለስድስት ዓመታት የቀጠለው የወንድማማች ጦርነት በብዙ ሺዎች የሚቆጠሩ ልጆቻችንን ወንድሞቻችን ቤታችንና እህቶቻችንን በልቷል። ሁላችንም በትሪሊዮኖች ባልተገባ ጦርነት ወድሟል። በተለያዩ ቦታዎች በኮሪደር ስም አያሌ ዜጎች ያለምንም ካሳ ከይዞታቸው ተፈናቅለዋል ብለዋል አቶ ታዬ ደንደአም። ነቢይ ኢዩ ጩፋ ከአገልግሎት ታገደም። የነቢዩ ኢዩ ጩፋ ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገባ ቁጥር 0311 የተመዘገበች ሃይማኖት ተቋም ስትሆን መታገዷ ተገልጿል። ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን፣ በስነ ምግባር መመሪያው አንቀጽ 93 ላይ የስነ ምግባር ግድፈቶች ተብሎ በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን ማረጋገጡን ካውንስሉ አሳውቋል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን፣ ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላችኋል ይላል የካውንስሉ መግለጫም። አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በትላንትናው ዕለት ፍርድ ቤት አቅርቧል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮን የጠየቀው በስምንት ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰው እና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከስምንት ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለችው ብርቱካን ተመስገን ትገኝበታለች። ሀገሪቱ ወደ እርስ በርስ ጦርነት ልትገባ ትችላለች ተባለም። ደቡብ ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ገልጿል። በቅርቡ በደቡብ ሱዳን መሪዎች መካከል የተፈጠረው አለመግባባት ሀገሪቱን ወደ እርስ በርስ ጦርነት ሊያስገባት ጫፍ ላይ መድረሱን የገለጸው የተባበሩት መንግስታት ጉዳዩ አፋጣኝ መፍትሄ የሚሻ ነው ብለዋል። የተባበሩት መንግስታት ቃል አቀባይ ስቴፈን ጁጃሪች የደቡብ ሱዳን መሪዎች ፕሬዚዳንት ሳልቫኪር እና ምክትል ፕሬዚዳንት ሪክ ማቻር እልህ መጋባታቸውን ወደ ጎን ብለው ለሰላም በጋራ እንዲሰሩ ጠይቀዋል። የደቡብ ሱዳን ህዝብ የእርስ በርስ ጦርነት ይከሰታል በሚል በከፍተኛ ጭንቀት ውስጥ ይገኛልም ብለዋል። በአሁኑ ወቅት ደቡብ ሱዳን በኢኮኖሚ መላሸቅ በአየር ንብረት ለውጥና በጦርነት ስጋት ምክንያት ወደ 9.3 ሚሊዮን ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት አስታውቋል። ቱ ድርጅት የሱዳን መሪዎች ከግል ስሜታቸው ይልቅ የህዝቡን ፍላጎት እንዲያስቀድሙ ጥሪ አቅርቧል ሲል የዘገበው አናዶሉ ነው። ጦርነቱ እንዲቆም ጊዜያዊ መንግስት ሊቋቋም እንደሚችል ተገለጸም። የሩሲያ ፕሬዝዳንት ቭላድሚር ፑቲን በዩክሬን ጊዜያዊ መንግስት በመንግስታቱ ድርጅት ቁጥጥር ስር ሆኖ ሊቋቋም እንደሚችል ጠቁመዋል። ከሩሲያ ሰሜን ምዕራብ ሙርማንስክ ከተማ ንግግር ያደረጉት ፑቲን የሽግግር አስተዳደር ምርጫን በማካሄድ አዲስ መንግስት በመምረጥ የሰላም ድርድር ሊጀመር ይችላል ብለዋል። የሩሲያ ኃይሎች በዩክሬን ውስጥ ባለው የጦር ግንባር ላይ ስልታዊ ተነሳሽነት እንዳላቸውና ድልን እንደሚጎናፀፉ ተናግረዋል። በምላሹ የዩክሬን ፕሬዝዳንት ቪላዲሚር ዜሌንስኪ ጽህፈት ቤት ኃላፊ ሩሲያ ሩሲያ የሰላሙን መንገድ ለማደናቀፍ እየጣረች ነው ብለዋል። የዋይት ሀውስ ብሔራዊ ደህንነት ምክር ቤት ቃል አቀባይ ለሮይተርስ የዜና ወኪል እንዳሉት የዩክሬን አስተዳደር የሚወሰነው በህገ መንግስቱና በህዝቡ ይውንታ ነው ብለዋል። በፍቃደኞች ጥምረት ውስጥ ያሉ የአውሮፓ መሪዎች ትናንት በፓሪስ በዩክሬን ጉዳይ ውይይት ያደረጉ ሲሆን ዘለንስኪ በስብሰባው ላይ እንደተናገሩት ሁሉም ሰዎች ሩሲያ ምንም አይነት ሰላም እንደማትፈልግና ጦርነቱን እየጎተተች እንደሆነ እየተረዳ ይገኛል ሲሉ ተደምጠዋል። አስቀድሞው ዘለንስኪ እንደተናገሩት ፑቲን በዩክሬን የሀገር ክደት ወንጀል የተከሰሱትን የሩሲያ ደጋፊ ፓርቲ ባለጸጋውን ሰው ቪክቶር ሜድቬዲችክን በእኔ ለመተካት ሞክረዋል ማለታቸው ይታወሳል። ዩክሬን በአሁኑ ጊዜ በማርሻል ህግ ስር ትገኛለች። የሲቪል መንግስት በወታደራዊ አገዛዝ የተተካው ጦርነቱ እየተራዘመ በመምጣቱ ነው። ይህ ማለት ምርጫ ሊካሄድ የሚችልበት እድል የለም። የፕሬዝዳንት ዘለንስኪ የስልጣን ቆይታ ማብቃት ነበረበት፣ ነገር ግን በማርሻል ህግ መሰረት ምርጫ መጥራት አልቻለም። ግጭቱ እንዳበቃ ግን ምርጫ ለማድረግ ቃል ገብተዋል። ከሶስት ዓመታት በፊት በተጀመረው ጦርነት የሩሲያ ኃይሎች የሚቆጣጠሩትን ግዛት ቀስ በቀስ እያሰፉ ይገኛል። አብዛኛው በዩክሬን ምስራቃዊ ክፍል ውስጥ ያሉትን ግዛቶች ይዘዋል። ነገር ግን የዩክሬን ኃይሎች በሉሃንስክ ክልል ውስጥ ያለችውን መንደር በቅርቡ በተሳካ ሁኔታ ከሩሲያ ኃይሎች እጅ ማስመለስ ችለዋል። በተጨማሪም ሩሲያ በሜይ 2024 ከዩክሬን ሁለተኛ ትልቅ ከተማ ካርኪቭ በስተሰሜን በኩል ድንበር አቋርጣለች። በርካታ መንደሮች በመያዛቸውም በሺዎች የሚቆጠሩ ሰላማዊ ሰዎች ተሰደዋል።